የጀግናው ስንብት ከጀግኖቹ ሜዳ ወንዶቹ የሚያደንቁት ጠላት የሚርበደበድለት ወገን የሚኮራበት፣ ባንዳዎች የማይተኙለት የትግል አጋሮቹ ደግሞ የሚመኩበት ጀግናው ተዋጊ አዋጊና አደራጅ የነበረው አርበኛ ደምስ ሲመር የክብር ሽኝትና የጀግንነት ስንብት ተፈጽመዋል። የጀግና ፍጻሜው የክብር ስንብት እንጂ እጅ መስጠትን አይደለምና ጀግናው ደምስ ሲመርም ከጀግኖቹ ወንድሞቹ ጋር በጀግንነት ተፋልሞ በክብር ወድቋል። ተራራን ፈረድሻለው ነው ስንቶ ጀግናዎችን ገብር እንደምሻለው፣ ኧረ በለው ኧረ በለው። በ1985 ዓ ም የካቲት 21 ቀን የተወለደው የአቶ ብርሃን የመርና የወይዘሮ ደስታ ክብረት ያብራካቸው ክፋይ ደምስ ሲመር፣ የጀግኖቹ ማኅፀን የአማራ ምድር ካፈራቻቸው ዕንቁ ልጆቿ መካከል አርበኛ ደምስ የዚህ ዘመን አንዱ ጀግኗዋ ነው። የጀግንነት ላብራቶሪ በሆነው የጦር ሜዳው ተጋድሎ ላይ ለስልታዊ ማፈግፈግ በሚል የፈሪ ማምለጫ ድርድርን ሳይጠቀም የተደራደሩትን ጓዶቹን ደግሞ ይህ የአማራን ሕዝብ ትግል ማዋረድ ነው ብሎ በጀግንነቱ የቀጠለ ጀግና ነው። ጀግናና ብርሌ እድሜው አጭር ነው እንዲሉ፣ በዚች የህወሓትና የኦሕዴድ ዘረኛ አክራሪዎች እየተፈራረቁ በሚገዟት ምድር ከ33 ዓመታት በታች በመኖር በጀግንነት ተሰናብቷታል። ጀግናው ደምስ ሲመር ይችን ምድር ከተቀላቀለበት የካቲት 21 ቀን ጀምሮ ያለፉትን 32 ዓመታት ከ14 ቀናትን ያሳለፈው እንደ ማንኛውም የአማራ ልጅ በትምህርት ቤተሰብን በመርዳትና በስራ ላይ ሲሆን የተሰማራባቸው የስራ መስኮችም ሆኑ የትምህርት ቤት ቆይታው ለተሳትፎ ብቻ የተደረጉ ሳይሆኑ ከልብ የሆነ ስኬታማነትን የተላበሱ ነበሩ። ሴትዋ የተባለችው የእጇ ምድር የወልዲያ አጎራባች ቀበሌ የጀግናዋ ደምስ የመሬ ትውልድ ቀበሌ ነች። ካሜ ሚጮ እስከ ወልዲያ ሁለተኛ ደረጃ ትምህርት ቤት የቀጠለው ትምህርት በሂደትም ወደ ሙያና ቴክኒክ ከዚያም ወደ ወልዲያ ዩኒቨርሲቲ ዘልቋል። ትምህርትን ከፊደል ሀ ብሎ የጀመረው እና ከወልዲያ ዩኒቨርሲቲ በመጀመሪያ ዲግሪ የተመረቀው መልከ መልካሙ ወጣት በስራው መስክም ስኬታማነቱን ያስመሰከረ እንደነበር የቅርብ ወዳጆቹ ይመሰክሩለታል። ስምንት ስራ ፈላጊ ወልዲያ ከተማ ወጣቶችን በስሩ በመቅጠር ጎንደር በር በሚባለው የከተማዋ ክፍል የከፈተው የብረታ ብረት ስራው የአዱኛ መንገድን በጊዜ ያስጀመረው የስራ መስክ ነበር። ከሰው ጋር ተግባቢው አመለ መልካሙ ወጣት ደምስ ሲመር በትምህርቱ ቀለምን የዘለቀ በስራውም የተመሰከረለት ታታሪ የመሆኑን ያህል በትዳር ህይወቱም እንዲሁ ስኬታማ ነበር። የልጆች አባት ያደረገውን ትዳሩን በለጋ ዕድሜው የጀመረ ሲሆን የትዳር ህይወቱም የተመሰገነና በእኩዮቹ ዘንድም ባርያነቱ የሚወሰር ነው። የስራውን ዓለም በብረታ ብረት ብየዳ የጀመረው መልከ መልካሙ ወጣት የአማራን ህዝብ ለማጥፋት ብረት ነክሶ የማለውን ህወሓትን ከ2008 ዓ.ም ጀምሮ በመታገል ትግሉን ተቀላቀለም። የትግል ጉዞውንም በወልዲያው ሕዝባዊም ቢተኝነት ሀብሎ ጀመረ። የህወሓትን አገዛዝ በአማራ ህዝብ ላይ ሰነድ ቀርጾና ፖሊሲ አርቅቆ በከፈተው ጥቃት በመቶ ሺዎች የሚቆጠረውን የአማራ ህዝብ አፈናቅሏል፣ ገድሏል፣ አፍኖ ሰውሯል፣ በእስር አሰቃይቷል። በሚሊዮን የሚቆጠር ትውልድ እንዳይፈጠር ደግሞ በወሊድ መከላከያ አምክኗል። ይህን ሁሉ ግፍና መከራ በህዝብ ላይ የደገሰውን የህወሓትን የጥላቻ ፖለቲካ አስቀድመው ከተረዱት የእሱ ዘመን ጓደኞቹ መካከል እንደ መሐመድ ቢሆነኝና፣ ሞላ ደስዬ፣ አሸናፊ አለሙ፣ ኮማንዶ ዳንኤል አለሙ ከመሳሰሉት ወንድሞቹ ጋር ሆኖ የጸረ አማራውን ስርዓት በብርታት ይታገሉት ጀመረ። በተለይም የወልዲያን ወጣቶች በማደራጀት በማንቃትና ወደ ትግል ሜዳው በመምራት የህወሓትን ምስሌኖች አስጨንቀው ያዟቸው። የደም ሲመር የሞላ ደስዬ፣ አሸናፊ አለሙ፣ ኮማንዶ ዳንኤል አለሙ የመሐመድ ቢሆነኝና የሌሎችም እንቁ የአማራ ልጆች እንቅስቃሴ እያደገ ሄዶ ግዙፉን የምስራቅ አማራ ፋኖን ለመመስረት አበቃው። ፍየል ከመድረሱ ቅጠል መበጠሷ እንዲሉ የአሁኑ ብልጽግና ወደ ስልጣን በመጣ በማግስቱ በአማራ ህዝብ ላይ የተቀናጀና ተራዛሚ የጥቃት በትሩን መሰንዘር ጀመረ። የአማራ ህዝብ ትግል ህወሓትን ወደ መቀሌ መሸኘቱን ተከትሎ የምኒልክ ቤተ መንግስትን የተቆጣጠረው ተረኛው የኦህዴድ አክራሪ ብሔርተኛ በአማራ ህዝብ ላይ ጥቃት መክፈት የጀመረው ገና የቤተ መንግስቱ ግቢ ከመጸዳቱ በፊት ነበር። በመሃል ግን የአማራ ህዝብ ቀዳሚ ጠላት ህወሓት በአማራ ህዝብ ላይ ወረራ መክፈቱን ተከትሎ የምስራቅ አማራ ፋኖን ከወንድሞቹ ጋር ያደራጀው አርበኛ ደምስ ሲመር የሚወደውን ትዳሩንና የሚኖርበትን ስራውን ትቶ በይፋ የትጥቅ ትግሉን ተቀላቀለም። በህወሓት ወረራ ወቅት ግዙፍ ጦር ይዞ ትግል የገባው የምስራቅ አማራ ፋኖ ከሸዋ እስከ ራያ የተዘረጋውን የአማራ ምድር ሸፍኖ በመዋጋት ከፍተኛ አቅሙን ያሳየ ነበር። በዚያኑ መጠን እንደ ሞላ ደስዬና አሸናፊ ያለሙ ኮማንዶ ዳንኤል አለሙ፣ መሐመድ ቢሆነኝ አይነት ከፍተኛ ታጋዮቹንና እንቁ ልጆቹንም ለአማራ ሕዝብ ክብር የገበረ ሰራዊት ነው። በነገራችን ላይ በህወሓት ወረራው ወቅት ለአማራ ሕዝብ ክብር ሲሉ ውድ ህይወታቸውን ከሰውት የአማራ ልጆች መካከል አንዱ የሆነው አርበኛ መሐመድ ቢሆነኝ በሽዋ ምድር የአማራ ፋኖሹ አጠቅላይ ግዛት ህዝብ በስሙ ኮር ማህመድ ቢሆነኝ ኮር በስሩ አምስት ክፍለ ጦሮችን የሚመራ ግዙፍ የፋኖ ሰራዊት የሚገኝበት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አካል ነው። የምስራቅ አማራ ፋኖ አስተዳደርና የሎጂስቲክ መምሪያ ኃላፊ ሆኖ ያገለገለው አርበኛ ደምስ ሲመር ቆይቶም የመረጃና ደህንነት ኃላፊ ሆኖ ታላቅ ድሎችን የመራ ጀግና ነው። አዋጊ ተዋጊና የመረጃ ተንታኙ የምስራቅ አማራው ኮከብ አርበኛ ደምስ ሲመር ከሸዋ እስከ ራያ ጫፍ ድረስ ሰራዊት በማደራጀትና በመምራት የተዋጣለት ጀብዱ ፈጽሟል። ይህ ሥራውም የያኔው ምስራቅ አማራ ፋኖ የወገኑ ኩራት እንዲሆን ካደረጉት ግንባር ቀደም ጀግኖች መካከል አድርጎታል። የህወሓትን ወረራ ተከትሎ ጭንቀት ላይ የገባው የእሁድድ ብልጽግና ስርዓት ህወሓት በነደምስ ሲመር ተጋድሎ ተመትቶ ከተመለሰ በኋላ የአማራ ልዩ ኃይል ይፍረስ፣ ፋኖም ትጥቁን ይፍታ፣ አልፈታም ካለ ጽንፈኛ ነው፣ ጦር አዝምቼ አስፈታዋለሁ ብሎ በእብሪት መናገር ጀመረ። መናገር ብቻም አይደለም፣ እንደ ዛተው ዘር አጥፊ ጦርነት በአማራ ህዝብ ላይ አወጀ። ይህን የእሁድድ ብልጽግና የዘር ማጥፋት ጦርነት በር ከፍቶ በማስገባት የተባበሩት ደግሞ የቀድሞው የአማራ ክልል ርዕሰ መስተዳደር ይልቃል ከፋለ ናቸው። ይልቃል ከፋለ ሐምሌ 27 ቀን 2015 ዓ.ም የጻፉት ደብዳቤ የፌዴራል መንግሥት ሰራዊቱን በክልሉ ካላሰማራልን ክልሉን መምራትም ሆነ ወጥተን መግባት አንችልም የሚል ይዘት ያለው ደብዳቤ ነበር። በዚህ መልኩ የሚመራውን ህዝብ አምርሮ የሚጠላው አክራሪ ስርዓት ጨካይ ሰራዊቱን እንዲያዘምትበት ጥሪ ያቀረበው የባዲን አስተዳደር ከውዲድ ብልጽግና ጨካይ ሰራዊት ጋር የራሱን ሚልሻና አድማ ብተናም አሰልፎ በህዝብ ላይ የልቂት ጦርነት ከፈተበት። እስከ አፍንጫው የታጠቀው የውዲድ ብልጽግና ሰራዊት መውጫ መግቢያውን በሚያውቀው የባዲን አድማ ብተናና ሚልሻ እየተመራ በአማራ ክልል ህልቆ መሳፍርት እልቂታ አደረሰ። ሕፃናት ይችን ምድር በተቀላቀሉበት ፍጥነት ተሰናበቷት። ወላጆች የሚወዷቸው ልጆቻቸውን ላያገኟቸው በሞት ተሰናበቷቸው። ከዚህ በተጨማሪ ደግሞ ትምህርት ቤቶች ወደ ፍርስራሽነት ይቀየሩ፣ ሆስፒታሎች ይመቱ፣ ሐኪሞች የፈንጂ አምካኝ ሁነው ሆነው እንዲሰሩ ይገደዱ፣ በአጠቃላይ የአማራ ክልልን ለቀጣዮቹ አርባ ዓመታት ገንብቶ የማይደርስበት ሰዋዊና ቁሳዊ ኪሳራ አድርሳችሁ ተመለሱ የሚል ትዕዛዝ ነበር ለሰራዊቱ የተሰጠው። ይህን የብልጽግና እኩይ ዓላማ ቀድመው የተረዱት እነ አርበኛ ደምስ ሲመር በጽኑ ተጋድሏቸው የአማራን ሕዝብ መከራ ለመመከት ወደ ትግል ገብተው ሕዝብን መታደግ ችለዋል። እነ ደምስ ይህንን ውሳኔ ወስነው በድፍረት ወጥተው ባይታገሉት ኑሮ ውስን የምስራቅ አማራ ፋኖ መሪዎች ዘወልድ በሚባለው የአገር ሽማግሌ ባህል መሰረት ከብልጽግናው ሰራዊት አዛዦች ጋር ተደራድረው ትጥቃቸውን ለመፍታት እያላሉ ነበር። ይህንን የተመለከተው አርበኛ ደምስ ሲመር ግን ምን ሲሆን ትጥቅ ይወርዳል? እጄን ታሰሬም አልገረፍም ብሎ ሁለት የሻለቃ ጦር ብቻ በመያዝ ወደ ታላቁ የጦር ጠበብት ኮሎኔል ፈንታውን ማባውና ኮሎኔል ሞገስ ዘገይ የሚመሩት ጦር ተቀላቀለም ቆይቶም በታላቁ ምሁርና የአማራ ትግል አብሪ ኮከብ ፕሮፌሰር አስራት ወልደየስ ስም የተሰየመ ብርጌድ መስርቶ ወልዲያና አካባቢው ዙሪያ የሚንቀሳቀሰውን የብልጽግና ሰራዊት አይቀጡ ቅጣት እየቀጣ የአማራን ህዝብ የሉና ትግል በድል ማስኬድ ጀመረም። በዚህ ስኬታማ የትግል ጉዞ ላይ በነበረበት ወቅት በዚህ ዘገባ ላይ መግለጽ በማንፈልገው ግን ደግሞ ታሪክ መዝግቦ በያዘው አሳፋሪ ክስተት ሐምሌያ 7 ቀን 2016 ዓ.ም አርበኛ ደምስ ሲመር ከትግል ሜዳ እንዲርቅ ተደረገም ለውራት የቁም እስረኛ ሆኖ የቆየው አርበኛ ደምስ ሲመር በመጨረሻም በራሱ ጥረት ህዳር 21 ቀን 2017 ዓም ከቁም እስር ወጥቶ የትግል አራያዬ የሚላቸውን አርበኛ ኮሎኔል ፈንታው ማባውንና ጦራቸውን ተቀላቅሎ መታገል ጀመረ። የአማራው የቁርጥ ቀን ልጅ አርበኛ ደምስ ሲመር ካፈና አመልጦ በወጣበት ሰዓት ገጣሚዋ እንዲህ ስትል ተቀኝታለት ነበር በራሴ መንገድ መውጣት እንዳለብኝ በማመን ራሴን ካፈና አውጥቼ ንጹህ አየር ለማግኘት በቅቻለሁ። በድጋሚ ፈጣሪ የተመሰገነ ይሁን። በሉ ገባ ገባ በሉ አለኝ የምስራች ሽዣለው የደስደስ ከምባው ታይቷል አሉኝ ዘለቃሉ ደምስ መቀመጭት ውጣ ንገር ላባወንታ ጉባር ዳፋፉ ላይ ዘግዝቄ ስጣራ ወይ ብላይ ነበረ ድሃ ወድህ በላይ ጀነቶን ተሻግራ እውነት ከሆነማ ስለቴን ላስገባ በሸህለጋ ዷ በጌትዬ ቱፍታ! ሀጃዬ ከወጣ ባበጋር ወዳጃ የማንነት ካስማ የወገኔ የሸማ እንኳን ለዚህ በቃ ተመስገን አምላኬ የተሰማነ ድምፅ፣ ሽንቁሩን አልፋችሁ ፒያሳን ተሻገሩ ለቃሊም አሰማ መንገዱ ይጸዳ ገዶ ጌሾ በራ በሩ አዳጎና ሙጋድ ጊዜ ሳያስረፍድ ሸማውን ያዘጋጅ ስሪንቃ ሞላ መርጦ ጉባ ላፍቶ አዋጁን አሰማ ክተት ክተት ብለው አልበል ክተት ሰዋ ሜዳ እልልበይ ወልደያ የልልበይ በድል የታጀበ ሙሽራ ተቀበይ ይሰራ ጫጉላው ሀገር ይሞሽረው አባቶች መርቁት በሎት ቤት ለምቦሳ እድፉ ይታጠባላ ጠቆር ውሃ እለተ ማክሰኞ ገበያውን ዞሮ መሃባ ሸምቶ አድብቁት በልልታ ይመስገን ፈጣሪ ይድረሰው ገለታ ከበሮ ይዘጋጅ ይመታ ዳንኪራ። ሴራውን በጣጥሶ እውነትን አንግቦ በድል ከተወጣ ከተመለሰማ ኤዳ፣ ምነው ነው ፈዘዛችሁ? ምንድን ነው ዝምታ? ይድመቅ ይደባለቅ መቻ፣ ቧራው ጨሰ መች መሬት ተመታ። ዘራፍ ዘራፍ ይበል ጀግና፣ ይፎክር ያቅራራ። የእጁ ጥንቅሽ የወይራው ማገር ሰንጥቆት መጣ ጉድ እስኪል አገር ወንድ አስጨናቂው መጥቶ አላ ጅሬ ጀምበር ሳትገባ ሳይመሽ በጊዜ መውጫ ካገኘህ መሸሻ መንገድ ልብስህን ሰብስብ። የወልድያ ካድሬ ይከሰስ በደቦ አባቱ ይጠራ መቻረ ሜዳ ላይ ምን ነበር የዘራ ማን አብቅል ብሎታል የሀገር ጠበቃ የወገን አለኝታ። እናቱንም ጥሩ በሸንጎ ትቀጣ ማኑ ልጅ ብሏታል እሳቱን አምጣ። አቦ እንኳን ደስ አላችሁ ውድ አማራውያን፣ ለተጸየፋችሁ ግፍና ወንጀልን ሰላም ለዘመርነ ፍትህን ለጠራን፣ አዳማጭ ቢጠፋም የሚሰጠን ጆሮ አንበሳው አገሳ ወጣሉ ሰባብሮ ህዝብን አስቀድሞ እኔነትን ቀብሮ፣ አቤት አነጋገር ያንደበቱ ለዛ ለአንድነት ለአብሮነት ሲጣራ፣ ፊትለፊት ይገጥማል አደባይቶ ያልፋል ቂም አይዝም ጀግና ዘወልድ ይሰባሰብ፣ ቁጭ ብለው ይምከሩ ካባ ጋር ከቄሱ ተበዳይም ይካስ፣ ወንጀለኛን ይቅጦ እንቁጠር በጋራ እስኪ አሁን እንበል ያንድነትን ዜማ የሰላምን ፊደል እንቁጠር በጋራ እስኪ አሁን እንበል ያንድነትን ዜማ ከቁም እስር ሲፈታ የትግል መንፈሱንና ከባድ የኩላሊት ህመምን ተሸክሞ ነበር። የትግል ወኔውን ለትግል አጋሮቹ በማስተላለፍ የተቋረጠውን የከተማ ኦፕሬሽን ተጋድሏቸውን እንዲጀምሩ ሲያደርጋቸው የኩላሊት ህመሙን ለማስታመም ደግሞ ለፈጣሪና ለቅን አማራዎች አሳልፎ ሰጠም። ራያ የእጁ አምባሰል አባይ ሸለቆና ጋሸናን ጨምሮ መላ የወሎ ቤት አማራ ምድር ጀግንነቱን የሚመሰክሩለት አርበኛ ደምስ ሲመር በተሰማራበት የሙያ መስክ በሙሉ የሰመረ ስራ የሚሰራ አስተዋይ ጀግና፣ አርቆ ሐሳቢና የልጅ አዋቂ ወጣት መሆኑን የቅርብ ወዳጆቹና የትግል አጋሮቹ በሙሉ የሚመሰክሩለት ሰው ነበር። ከባዱ የኩላሊት ህመም እረፍት ቢነሳውም፣ እኔ እረፍት የማጣው አማራ እንደተዋረደ ከቀረ ብቻ ነው። ከኩላሊት ህመሜ ብድንና አማራ ግን ከተደቀነበት የሉና ደጋ መዳን ካልቻለ የእኔ መኖር ትርጉሙ ምንድን ነው? አውቃለሁ፣ የተሸከምኩት በሽታ ሊገድለኝ ቀን ቆርጦልኛል። ነገር ግን የማይሞተውን ትግሌን አደራ ሲል ለጓዶቹ ደጋግሞ ይናገር ነበር። በታላቅ ጀግንነት ተፋልሞ በክብር በወደቀበት የሰኔ አምስት ተጋድሎም ይህን ትግል አደራ ጠብቁት፣ የእኔ ጉዞ ግን እዚህ ላይ ያቆመ መስሎኛል፣ አደራ አደራ እያለ ነበር ሕቅታው የተቋረጠው። እናንተ ስሩበት ወታደር ሁኛለሁ። ከአርበኛ ደምስ ጋር በጀግንነት ሲፋለሙ የነበሩት የአማራ ሕዝብ ታማኝ ታጋዮች አርበኛ ጌታቸው አሻግሬና በቅጽል ስሙ አባ ግርሻ የሚባለው አርበኛ ኮራ ደርቤ ለአማራ ሕዝብ ህልውና ሲሉ የራሳቸውን ህልውና ያከሰሙ እንቁ ጀግኖች ናቸው። ከበሩ ዘራፊ ያለው ማን ነው? ከበሩ ዘራፊ ያለው ማን ነው? ክቡራን ቤተሰቦቻችን ዛሬ ሰኔ 8 ቀን ነው። ይች ቀን ደግሞ ከ10 ዓመት በፊት እሱም እንደ አርበኛ ደምስ ሲመር ትግሌን አደራ እያለ ለአማራ ህዝብ ክብር ሲል ሞትን በቆራጥነት ተቀብሎ የተሰዋው የታጋይ ሳሙኤል አወቀ አስረኛ ሞት ዓመት ነው። የአንደኛው ክፍለ ዘመን ፕሮፌሰር አስራት ይባል የነበረው ደፋሩ፣ ጀግናው፣ ምሁሩና ፖለቲከኛው አርበኛ ሳሙኤል አወቀ የህወሓት ኢህአዴግን የጭቆና አገዛዝ በቆራጥነት የተፋለመ ወጣት ነበር። ወጣቱ ፖለቲከኛ ሳሙኤል አወቀ ሊገድሉኝ እንደሆነ አውቃለሁ። ነገር ግን የኔን ትውልድ አደራ የምለው ትግሌን አደራ ጠብቁ ሲል ነበር። ሕያው የአደራ ቃሉን የሰጠው አርበኛ ሳሙኤል አወቀ የአማራን ሕዝብ ህወሓትን ከመሰለ አደገኛ ጠላት ጠብቁ ሲል የትግል አደራ ሰጥቶ በክብር ከተሰዋ ዛሬ ዐሥር ዓመት ሞላው። ትናንት በክብር የተሰዉትን አርበኛ ደምስንና ወንድሞቹንም ሆነ ከዐሥር ዓመት በፊት የህወሓትን አደገኛ ቡድን በጀግንነት ተፋልሞ በክብር የተሰዋውን አርበኛ ሳሙኤል አወቀን ዘላለማዊ የክብር እረፍት እየተመኘን የታጋዮቹን የአደራ ቃልም ለፋኖ መሪዎች ደጋግመን እያሳሰብን በመጨረሻም ስለ ጀግኖ አርበኛ ደምስ ሲመር ከተገጠሙት ቅኔዎች መካከል የሚከተለውን ግጥም ሰምተን እንሰናበት። እኔ ምለሽ ምን አለች ወልዲያ? የእጁስ ምን አወራ ተሰዋለ ሲባል ዘባደሩ ጀግና ተይ ተይ ይክፉ ቀን ውዳድ እንዴት ስ ይረሳል በልብ ዘላለም ይኖራል እና ከአንቺ ጋር ቁጭ ብዬ ለቅሶሽ ላላቅስ ሞተ እያልኩኝ ጀግና የላራክስ በይ ከፊት ጥፊ ወይ አብረሽ ፎክሪ ስሚ በሚገባው ቃላት ስሙን እናወድስ። ይህን ነገር ተግባሩ ጀግናው ባገሪንገስ በሐሰት ቆመው የመሰከሩ አይቻለሁኝ አንገስ ሲደፉ ወንድነኝ ባዮች ምላስ ጥይቱ አንገት ለመቁረጥ ቢላ ሲስሉ ሲገላመጡ አባት ሲሰዱ አልሰማሽም ወይ? የሄደን ሁሉ አይኑን ለማየት ሲያመናጭቁ ታስረው ሲገርፉ ህይወት ልመና ደጅ ስንጠና ቀጥረውን ነበር ለቀጣዩ ቀን ካላው ውሃ ማዶ ሊጥሉ ሬሳ ሰማይ ሲጠቁር ጀንበር ስትገባ ሰባብሮት ወጣ ያብርቱ ጀግና በአንዳ ቢያግተው ወዳጅ ቢከዳው ጥላቻ በቀል ሳያዝ ልቡ አማራነት ነው የውሃ ልኩ። ሆዱን መቱብኝ ከገላው መርጠው ሆዱን መቱብኝ ከገላው መርጠው አሰስገሰሱናል አልበላም ሲሉ። አይደለም እሱ ለወዱ ሚያድር አይደለም እሱ ለሆዱ የሚያድር የማንነት ዘብ የሀገር ወታደር በአጭር ታጣቂ ህይወት ገባሪ ጠላት ሲያራግፍ እንደ ደረቅ ዛፍ በደሙ ቀለም ታሪክ የሚጽፍ በጽናት ቆሞ ሄደ እንደ ኮራ አልኖርም ብሎ ወንድሙን አልባ እንዴት በዚህ ልክ ተዋሻላችሁ? እንዴት በዚህ ልክ ተዋሻላችሁ? ለቅሶ እንዳጠሩኝ ሞተ ብላችሁ ሕያው ምስክር ጀብዱ አለባችሁ። ዋ ቅሬ እንዳጠሩ ለቀብር ሽኝት ቀሬ እንዳጠሩ ለቀብር ሽኝት የት ቆፍራችሁ የት ልትቀብሩት? በዱር በሸለቆ በተራራ ሜዳ የላችሁን ቦታ አትሞበታል የኮቴ አሻራ። ስራው አለበት በአራቱ አቅጣጫ፣ በትውልድ ልብ ዳግመኛ ላይ ሽራ እንዴ ነግሷል! በወርቅ ቀለም ስሙ ታትሟል። ልንገርሽ አይደል ልንገርሽ አይደል፣ አላደርገውም። ጥቁር ለብሼ ደረት አልደቃም። ሸማጥ ልቄ ነው፣ ሸማጥ ልቄ ነው ሙሽራማች። አዎ ሸማጥ ልቄ ነው ሙሽራማች፣ የኔ ሙሽሮች፣ የኔ ሙሽሮች፣ የኔ ዘብ አደሮች፣ ነፍሳችሁ ትረፍ ለወዳጅ ዘመዶቻችሁ፣ ለቤተሰቦቻችሁ መጽናናትን ይስጠን፣ እሱ ትዕግሥትን ይስጠን እንላሉ። እኛም የዕለቱን ልዩ ዝግጅታችንን በዚሁ እናበቃለን። ድል ለአማራ ሕዝብ!